በህዝብ ዘንድ በበጎ ስራ ከፍተኛ ተወዳጅነትንና አድናቆትን ያገኘ የህዝብ ፍቅር ያለው ማስተር አብነት ከበደ ሰሞኑን የተለያዩ ነገሮች በሱ ላይ እንደተነሱ እንደሆነ ጭምርን በዛ ዙሪያ ምላሽ ሰጥቷል። ሰሞኑን እንግዲህ በዋናነት ማስተር አብነት ከበደ ላይ የተነሳው ሀሳቦች ምንድን ናቸው? አንድ ትልቅ ወይም ግዙፍ ፎቅ እያሰራ ነው በማለትም መረጃን ሲያጋሩ ነበር። ሌላኛው ደግሞ እንግዲህ ፍራኦል እትቻ ወጣቱ ባለሀብት ለማስተር አብነት የሰጠውት ብር እያንዳንዱ ነገር በተግባር ማሳየት አለበት በማለት ማስተር አብነት ላይ ከፍተኛ ትችት አቅርቧል። በዛ ዙሪያ ነው እንግዲህ ማስተር አብነት ከበደ ምላሽ የሰጠው። ምንድን ነው ምላሽ የሰጠው? እስኪ የምናየው ይሆናል። የተወደዳችሁ ደጋግ ኢትዮጵያውያንና ኤርትራውያን ወገኖች ለሰሞኑ ለሚዲያ አስተያየቶች በአጭሩ ምላሽ መስጠት እፈልጋለሁ። በማስመሰል ሳይሆን በመሆነ አምናለሁ። ወንድማችን ፍራኦል ልትቻ ጥሩ ልብ ያለው ሰው ነው። ብዙዎች በመገናኛ ብዙሃን በልግስና ስራ ያውቁታል። ለእኔና ለቤተሰብ ግን እሱ ከዚያ በላይ ነው። የደስታችንና የሀዘናችን ተካፋይ የቅርብ ወዳጅ ነው። ነገር ግን ሰሞኑም በሚዲያ ላይ በቪዲዮ ስማችን የማይሆን መልኩ እየተነሳ ስላለ በዚህ መልኩ ምላሽ መስጠት ተገቢ እንደሆነ አምንበታለሁ እኔን በተመለከተ አንዳንድ ተቆርጠው የወጡ ቪዲዮዎች የያዙት መልእክት ኃላፊነት የጎደለባቸውና ስም የማጥፋት ሩጫ ይመስላል ይህ ደግሞ በቀጥታም ቢሆን በተዘዋዋሪ ድሃውን ወገኔን የምነካና የምጎዳ በቴዲ አዋሳ ቤት የወንድማችን ፍራኦል ድጋፍ ለተጠቃሚዎች የደረሰው የምለው ጥያቄ ስነሳ የተሰጠው ምላሽ ትክክል አልነበረም በንዴት ብነገርም እንዲህ ያሉት ቃላት ለድሃ ወገኔ የምሠራውን ስራ ሊጎዱ ይችላሉ ግልጽ ለማድረግ ፍራኦል በቀጥታ ብቻ ሳይሆን በተዘዋዋሪም በእኔ በኩል ሁለት ጊዜ እርዳታ መልእክት ልኳል እኔም የተሰጠኝን አደራ ተቀብዬ በታማኝነት ለሚመለከተው አካል አድርሻለሁ። ይህ በአደባባይ በእኛ ሚዲያ ታይቷል። የተረጂ ወገኖች ሳቅ እውነተኛ ሽልማት ነው ለስራዬ። በማስመሰል ሳይሆን በመሆን አምናለሁ። ትላንት በደም ጠብታ አገልግያለሁ። ዛሬ ደግሞ በእግዚአብሔር ቸርነትና በደጋጎች ድጋፍ ራእዩ ይደርሷል። ነገን በላቀ ጥንካሬ ይቀጥላል። ስለዚህ ግራ መጋባት እውነት እንድጋርደን አንፈቅድ ትኩረቴ ሁልጊዜ ዲሆችን በቅንነትና በትህትና ማገልገል ላይ ነው። አመሰግናለሁ። ማስተር አብነት ከበደ ያስተላለፈው መልእክት ነው። እስካሁን ድረስ አብሬያችሁ በዚህ አጫጭር መረጃ ቆዮት ሜኪነኝ ከሚጊታቡር ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም፣ ቆዩልኝ።